ጀማ ተሰብስቧል። ዛሬ የሚገርም የሚገርም ነገር ያለው ሰርፕራይዝ ላድርገው። ቡቻና አብርሽን እስኪ እስከ እኔና ቅዱስ አጠራቅመን ጫማ ነግላቸው። አንተ ምን ያደርግልሃል? ምን ያደርግልሃል? ምንድነው ወንድ ማለት ዲነባብሀ2

እሱን ብለከው ይሻለኛል። ምረት ምረት እስቲ ይወደድባል ብዬ አረ፣ ችግር ዲስካውንት በጣም ይመችኝ። በቃ የምትወደው ካልከኝ በጣም ይመችኝ እቺ ጫማ አይ ቅዱስ፣ ምንድን ነው የምትስቀው? አይ አዲስ ጫማ ሲለካ በፌስታል ነው የሚደረገው። አዲስ ጫማ ነው ምንድን ነው

ስንብር ነው? አንገዛውም እኮ አንተ። አገኘሽ ጫማ ስንት ነው ይሄ? በጣም እነሱ ናቸው ገዢዎቹ። እንዳቀንሺ እንዳቀንሺ እከራከራለሁ፣ ላይ አመጣው። ስለዚህ ወደዚህ ጫማ ገባህ አይደለም ቡቻ

ስለዚህ ይሄን እንትን አልክ? ወሰንክበት? እዚህ ላይ ስለዚህ አልሰጣለ አጎጎቼ። ስለዚህ ይሄኛው ስንት ነው ደረጃው? ይሄኛው ስድስት ሺህ አምስት መቶ ማለት ነው። ስለዚህ ምን ታደርጋለ ቡቻ? ያው አቅሜን ታውቀዋለ። ሄደክ ተከራክረ በነገራችን ላይ ዲስካውንት አለው እስከ ሙስሊሞች በዓል ድረስ ዲስካውንት ስላለው ጠይቀህ ተከራክረህ መግዛት አለ። ዋጋውን እንትን እንዳትቀል፣ ስለዚህ ተከራክረህ። አሁን የአብርሽ ተራ። አብርሽ እስቲ ቅድም ነው አይኔ ውስጥ የገባቸው ነጭ ነገር ይመቸኛል፣ ጥቁርም በጣም

ያው የእኔ ጫማ ለምን መሰላችሁ ቡት ያደረጉት አንዳንዴ ደግሞ በጣም ሰፊ ያልሆነ ስታረጉ ቡትነቱን ተቀሙበታላችሁ እና ቡት በጣም ወዳለሁ ለዛ ተገዙልኝ አርባን ከአንተ ተከራከር ብየሃለሁ እኮ። ተከራከር። ስድስት ሺህ ብላለች እንግዲህ። በቤተሰብ እንትን ተመስጦ ዝም ብሎ ቁጭ ትገዛለህ። ባህላችሁ ነው እንግዲህ ባህላችሁ ስለሆነ ለኔ ያገዛልኝ ምንድን ነው? ምን ችግር? አይ ባላንስ ነው። አይ አሁን ላይ ደግሞ በጣም እንትን ናቸው። በጣም አሪፍ ነው። ከእንደዚያ የጫማ ልትወጣ ነው

እኔ ደግሞ ቀነኝ ጫማዎች በጣም ደስ የሚል ነገር፣ በጣም ስስ ስለሆነ እንት ናቸው ሶላቸው ምናምን ነገር ብዙ እንት ናለ እንጂ በጣም ደስ ግን አማን ይሄን ብዙ ሰው ጫማ በጣም ፈልጎታልና፣ ቡቻን ልበስ ልበስ ይዘው ሂድ ምናምን እያለ ነው። ለራሱ እኮ ነው የፈለገው ችግሩ እኮ። ይሄዳል እሱ ነው የሚለብሰው። ለዛ ነው። በዛ ላይ ዲስካውንት አለው ተብዬ ነው ይሄንን ቤት ይዤው የመጣሁት። ስለዚህ ለእኔ ደግሞ አሪፍ ነው። እና እናንተም ደግሞ እስከ ቅዱስ ቅዱስ በዓላችሁ ስንት ቀን ይቀር? በዓላችሁ ደርሷል። የሙስሊሞች በዓል እራሱ ደርሷል። እስከ ሙስሊሞች በዓል ድረስ ዲስካውንት ይኖረዋል። እንደዛ ስለሆነ መታችሁ እንዳያመልጣችሁ፣ ይንድሎች ተጠቀሙበት። ምንም የምትፈልጉት እንዳለ በት ገዛ አሁን ላይ አሁን ፋሽኑ ነው የሚ ምቾትማ በደንብ ነው ያለው። ከነኛ አራቱ ጫማ የቱ ነው? ምን ቸግራለሁ ይዘህ ሂድ። ይሄና በቃ ምንም አያደርግልህም። ከሁሉም የመረጠው ጫማ ያን ብቻ ስለሆነ ሌሎቹን አስቀምጣቸው። በቃ ዝም ብለህ ምንም እንትን አትበል። ስለዚህ ይሄንን ዋጋሁን በደንብ ተከራከር አንተ ኖርማሊ፣ ዋጋ ቀንሽልኝ እያለ ዘመደምስራ ቻ ሁሉም ሰው እኛ ጋር እኩል ነው የሚስተናገደው። ቋሚ ደንበኞች አሉ፣ እነሱ እኩል ነው የሚስተናገደው። አዲስም ሰው ሲመጣ ቴሌግራም ቻናል አለን እና እዛ ላይ ፖስት ስለምናደርገው ሰው ነው። ስለዚህ የዲሊቨሪና የዲስካውንትም አለ ተብሏል። ይህንንም ሰምተን ነው የመጣ ነው። እስከ ሙስሊሞች በዓል ድረስ ዲስካውንት አለው ተብሎ ነው የመጣ ነው። ቤት ያው እሷን ስናገኝ ነው ዲስካውንት አለው። በዚህ አጋጣሚ ሆነ ወንድሞቼ የሚያውቁ እሲ ወደ ናይክ እና እስኪ ምንም አናቱ ላይ የመጣሁት አንድ ነው ያው ልገዛላችሁ ነው ያው ኮተን ይዘን ጫማ እንደ ኳሊቲ መሆን የሚያስታውቀው ቤቱ ራሱ ይናገራል። ገና ስገብ ያለው ኳሊቲ የሆነ ዋይዝ ነው ያለው እንትን ነው። ስለዚህ ዲስካውንት አለ እንዳያመልጣችሁ። በነገራችን ላይ ማለት ይሄ ቤት በጣም ብዙ ጊዜ እየዞርኩኝ ከዚህ በፊት እንዳያችሁት የድሬ የአዲስ አበባ የገበያ ዋጋዎችን እያጣራሁ እየዞርኩ ቪዲዮ እየሰራሁላችሁ ነበር። አሁን ላይ ደግሞ እዚህ ጫማ በዛ አጋጣሚ ነው ስሰራ ይሄንን ቤት ያገኙት ሳይ ከዚህ በፊት አንድ ሁለት መተንበታል ሁመጠ ችላላጫጠላእ ልሆነ ጠይቀናል ለመከራከር ፈልገን ነበር። ነገር ግን ፊክስ የሆነ ዋጋ ነው ያላቸው ስለሆነ እንደ አንዳንዱ ቤት ዝም ብሎ የሆነ ቤት ወይ ደሞ ሀይ እየጠሩባችሁ የሚቀንስ ቤት አይደለም። በቃ ፊክስ የሆነ ዋጋ ቴሌግራም ቻናላ ቴሌግራም ቻናላቸውን እዚህ ጋር ስልኩ ጥርም ከፈለጋችሁ እዚህ ጋር አልላችሁ ቁጭ አረግላችሁ እና በዚህ የደውላችሁ ዲስካውንት አለ እንዳያመልጣችሁ። በነገራችን ላይ ማለት ይህ ቤት። በጣም ብዙ ጊዜ እየዞርኩኝ ከዚህ በፊት እንዳያችሁት የድሬ ቪዲዮ የአዲስ አበባ የልብስ ዋጋ ምናምን ቪዲዮች ምናምን ነገር እያጣራ የዞርክ ቪዲዮ እየሰራላችሁ ነበር። አሁን ላይ ደግሞ እዚህ ጫማ በዛ አጋጣሚ ነው ስሰራ ይህንን ቤት ያገኙት ሳይ ከዚህ በፊት አንድ ሁለቴ መተንበታል እኛ ቪዲዮ ምናምን ነገር። እናንተም እዚህ ጋር ልብስ ቤቶች ጫማ ቤቶች ካላችሁ ያው እኛ ሰፖርት ማድረግ ስላላችሁ እኛ ቪዲዮ እየቀረጥንላችሁ እኛ ፕሮሞሽን ሰራላችኋለን፣ ፖስት እናደረግላችኋለን ማለት ነው። ይሄ የተባለው ፊክስ የሆነ ዋጋ ነው ያለው ቤቱ። ለባል ዲስካውንት ተደርጎላቸዋል። ዴሊቨሪ በነፃ ነው፣ ያላችሁበት ድረስ ይመጣላቸዋል። ዋጋው ተመጣጣኝ፣ ኳሊቲ የሆነ ጫማ ነው የምታገኙት። ሙሉ ነገራቸው ኳሊቲ የሆነ ነገር ነው የምናገኘው እዚህ ስንመጣ። የቡቻንም የአብርሽንም ጫማ ማለት ነው ሙሉ ያው ቤቱ ነው የሸፈነል። ሰርፕራይዙ ይሄ ነው። እኔ ልግዛላችሁ ብዬ ነው ያመጣኋችሁ፣ ግን ያው ቤቱ ነው የሸፈነላችሁ። እንደምታውቁት ገና ጀማሪዎች ነን፣ ግን ኮቤ ብራንድ የእኛን የስራ እንትን አይቶ መነሳሳትን አይቶ እናንተ ቢያንስ ወጣቶች ናችሁ ታዳጊዎች ናችሁ ብሎን ሰፖርት እናርጋችሁ በሚል ነገር የምትፈልገውን ሰው ወይ ጓደኞችን ይዘናና ጫማ ውሰዱ ተብለን ሰፖርት ያደረጉን ይህን ነገር ስፖንሰር የሆኑን ብራንድ ናቸውላችሁምን በጣም መታችሁ። ሙሉ ነገር ያለው ነገር ቼክ ማድረግ ትችላላችሁ። ኦሪጂናል ጫማዎች ናቸው። ሙሉ መታችሁ እንዳለ የምትፈልጉት ጫማዎች ታገኛላችሁ። ከእናንተ የሚጠበቀው ቼክ ማድረግ ነው። ለቡቻም ለአብርሽም አሪፍ አሪፍ የሆነ ጫማ ሌሎችም እንደዚህ ሱቅ ያላችሁ ሰዎች ካላችሁ ደግሞ ቴክስ ማድረግ እችላላችሁ። ፕሮሞሽን እሰራላችኋለን። አዩ ሌላ ሌላ ለምር። አዩ ሌላ እንደዚህ ሱቆች ካላችሁ ቴክስ ቡቻ እና ተገዛል እያላችሁ እንቁልልጭ። አዩ ኮቤ ብራንድ። ስለዚህ የሀገራችሁ ዘፈን እየዘፈናችሁ ወደ ቤት ማለት ነው። እዚህ ጋር አሁንም አለላችሁ የቴሌግራም ቻናላቸውን አስቀምጥላችኋለሁ። ስልክ ቁጥር አስቀምጥላችኋለሁ። እየመጣችሁ ቼክ ማድረግ እችላላችሁ ማለት ነው። ኮቤ ብራንድ በጣም እናመሰግናለን፣ እናመሰግናለን። በያዘው ቅዱስ ምን ነው ተነጠልክ ላይና ለአንተ ደግሞ ቀጣይ ችግር የለ፣ ቀጣይ እና ቅዱስ ዛሬ ሰርፕራይዝ ተደርገናል። እኔም ላርጋቸው ቤት ገብተ እንዲህ በዓል ደርሷል። አሁን በናዩ በዓል እኛ ነው የምንዘንጠው። አብረን እንሄዳለን። አይ አዲስ ነገር እነሱ ጀለባ ነው። የዛሬ ቪዲዮአችን እንዳያችሁት ሰርፕራይዝ ተደርገናል። ኮቤ ብራንድ በድጋሚ እናመሰግናለን። ያው በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ኮቤ